ምንድን ነው የናቅፋ ሲንድረም? የሳህል ተራራ ሲንድረም ምንድን ነው? የሳህል ተራራ ሲንድረም ብንለውም እንችላለን። ማጠቃለያችን ስለሚሆን ናቅፋ ሲንድረም በሉት ከፈለጋችሁ፣ ከፈለጋችሁ የ ሳህል ተራሮች ሲንድረም በሉት ከፈለጋችሁ። ይሄ ሲንድረም ግን ምንድን ነው የሚለውን በደንብ ማየት ያስፈልጋል። ሩቃኔ ድማውን አቶ መለስን ጎትተን እናመጠዋለን። ይሄ መጣጥፍ አቶ መለስ በ2001 የጻፈው ነው። ይሄ መጣጥፍ እኔ ብዙ ዶክመንቶች ሲያስኩ በአጋጣሚ ይሄን ዶክመንት በጽሁፍ ነው የያዝኩት። ይታያቸዋል አይታያቸውም፣ አላቅም። የሻዕቢያ አፍሪካ ቀንድ ትርምስ ስትራቴጂ ነው። በሁለት ሺህ አንድ ኢትዮጵያ ሚሊኒየም ከገባ በኋላ የተጻፈ የአቶ መለስ ጽሁፍ ነው። ጽሑፉ ወደ አስራ ምናምን ገጽ ነው። አስራ ሁለት አስራ ሶስት ገጽ ምናልባት። ያላገኛችሁት ያላያችሁት ካላችሁ ርዕሱ የሻዕቢያ የአፍሪካ ቀንድ የትርምስ ስትራቴጂ ነው። ጻፊው አቶ መለስ ዜናዊ ናቸው። ለአምብብላችሁ ፔጅ ዋን ነው ማነበው። ሌላ ነው። ሻዕቢያን የተጣባው የጥገኝነት ተውሳክ ይቀጥላል። ድርጅቱን ሻዕቢያን ማለት ነው። በቅርበት የሚከታተሉ የፖለቲካ ታዛቢዎች የሻዕቢያ የጥገኝነት አባዜ እየተጠናከረ የመጣው በትጥቅ ትግሉ ወቅት ሳህል ተራሮች ላይ በመሸገባቸው አመታት እንደሆነ ይስማማሉ። የኤርትራ ህዝብ ከሚኖርባቸው ገጠሮችና ከተሞች አፈግፍጎ ሰው በማይኖርባቸው የሳህል ተራሮች ላይ መሽጎ ፍልሚያው የሁለት ወታደራዊ ኃይሎች ፍልሚያ የሆነበት ሁኔታ መፈጠሩ ለሻዕቢያ ወታደርተኝነትና ጥገኝነት አስተሳሰብ መጠናከር ምክንያት እንደሆነ በርካታ መረጃዎች ይመሰክራሉ። የኤርትራ ህዝብ በቀጣይ ፍልሚያው ላይ ሳይሳተፍበት የደርግን ፈተናዎች ተቋቁሞ መመከት መቻሉ የሻዕቢያ ወታደርተኝነት አስተሳሰብን አጠናክሮታል። ይህም በመጀመሪያ ደረጃ ፈተናዎችን ተቋቁሞ መቀጠል ከተቻለ በወታደራዊ ኃይል ብቻ አላማን ማሳካት ይቻላል የሚል እምነት አደረበት። ቀጥሎም የወታደራዊ ኃይልና የሰራዊት አምልኮ ተጠናወተው። አቶ መለስ ነው የጻፈው፣ እኔ አይደለሁም። ከዚህ ጋር ተያይዞም ራሱን ማንም ሊበግረው የማይችል ልዩ ኃይል ከማንም በላይ ፈተናን የሚቋቋም ማንኛውም ወታደራዊ ኃይል መመከትና ማሸነፍ እንደሚችል ቆጠረ። ማ ሻዕቢያ ይህ ራስን እንደ ልዩና አይበገሬ ወታደራዊ ኃይል የማየትና ወታደራዊ ኃይል ሁሉንም ነገር የማድረግ የሚችል አቅም አድርጎ የመመልከት ወታደርተኝነት አመለካከት እየዳበረ መጥቶ የሻዕቢያ አንዱ መሰረታዊ መለያ ባህሪው ሆነ። ሰው አቶ መለስ አስቀምጦልን የሄደው እውነታ ምንድን ነው? የሻዕቢያ አንዱ መለያ ባህሪ ወታደርተኝነት ነው። ከየት መጣው? ከናቅፋ ተራራ ከሳህል ተራሮች ያኔ ደርግን አሸንፍ ያለው በጉልበታችን በቅልጥማችን በምናችን ተገዳድር ያለው የኤርትራን ሕዝብም ሳላሳትፍ ነው ያን ያደረግኩት። አይበገሬ ነኝ። እንደኔ የወታደር ቁመና ያለው እንደኔ ቁመና ያለው በዚህ ዓለም ላይ የት ይገኛል? ልዩ ነኝ። አይበገሬ ነኝ። ሶ አንዱ መለያ ባህሪው ወታደርተኝነት የሆነበት አንዱ ምክንያት ይሄ ነው። ዲስስ ኢስ ኮልድ አንዱ የሳህል ተራሮች ፋክተር ሲንድረም ወይም ደግሞ ምን ይባላል፣ የቅድም ያነሳ ነው የናክፋ ፋክተር ሲንድረም ይሆናል። አንድ ቀጥላለሁ፣ ትንሽ ገፋ አደርግላቸዋለሁ ከፈለጋችሁ ፔጅ ቱ። አቶ መለስ ነው እኔ አይደለሁም። አዳዲስ ድመቶችም አቶ መለስንም ቻሌንጅ አርጉ በሏቸው። እሺ ስትነግሯቸው ወይ አቶ መለስንም ይስደቡት ይኳል። ጌዲዮንን ለመስደብ ከፈለጉ ጌዲዮን ከየትም አላመጣውም ይሄን አስተሳሰብ ከአቶ መለስን የወረሰው ብለውና ንገሯቸው። ውርስ ከሆነ ስለ ሻዕቢያ ያለው አስተሳሰብ ዶክተር ጌዲዮን ከየትም ሳያመጣው አቶ መለስ ዜናዊ የሚያስቡትን ይዞ ነው የመጣው። ሩቅ እንዳትሄዱ በሉና ንገሯቸው። የእናንተው ሰው እናንተ የምትሉት አሁን፣ ትላንት አንዷ ሰው መለስ ብርቅዬ ድንቅዬ ልጃችን ምናምን ህወሓት የሰጠን ኦኬ፣ የብርቅዬ ልጃችሁ አስተሳሰብ ይሄ ነበረ። ብርቅዬ የሚለው አስተሳሰብ ለጊዜ ልትወውና ዶክተር ጌዲዮንን የምትተቹ ከሆነ ጠቅላይ ሚኒስትርን ዶክተር አብይን የምትተቹ ከሆነ አቶ መለስንም ኑ እናተቹት። ይሄ በ2001 አቶ መለስ ሊያርፍ ሶስት ዓመት ሲቀረው የጻፈው ጽሁፍ ነው። የናቅፋ ሲንድረም የሳህል ተራሮች ሲንድረም ማለት ነው። አንደኛው ወታደርተኝነት ልዩ ባህሪው ነው። የናቅፋ ሲንድረም ስንል የሳህል ተራሮች ስንል ሻዕቢያ የተጣባው የተጠናወተው ወታደርተኝነት ማለት ነው። አይበገሬ ነኝ የሚል ሁለተኛ። ልቀጥል ነው፣ የእሱን ንባብ ነው፣ የአቶ መለሰን ሻዕቢያ በሳህል ተራሮች በመሸገባቸው ዓመታት ውስጥ ጦርነትን ለማካሄድ የሚያስፈልገውን ስንቅና ማቴሪያል ከሆነ ምንጭ ማግኘት ነበረበት። በሂደትም ይህንም ፍላጎቱን ለማሟላት የሚያስችለው የአቅርቦት ስርዓት ገንብቷል። አንዱ የገቢ ምንጭ በውጭ የሚኖሩ ኤርትራውያንን በማደራጀት ገንዘብና ማቴሪያል እያዋጡ ሰራዊቱን እንዲመግቡ የማድረግ ነበር። ሁለተኛውና ከላይ ከተጠቀሰው ምንጩም የላቀ ድርሻ የነበረው ከተለያየ መንግሥታዊ ያልሆኑ ድርጅቶች ያሰባስብ የነበረው የድርቅና መሰል እርዳታ ነው። በሶስተኛ ደረጃ የሚጠቀሰው ሻዕቢያ በተለያዩ ሀገሮች የዘረጋቸው ሕጋዊና ሕገ ወጥ የንግድ አውታሮች ያስገኙለት የነበረውን ገቢ ነው። ሶስቱም ምንጮች ከኤርትራ ሕዝብ የልማት እንቅስቃሴ ጋር አንዳችም ግንኙነት ያልነበራቸው ነው። ሶስቱም ባንድ ወይም በሌላ መልኩ በጥገኝነት ዙሪያ የሚታይ ምንጮች ናቸው። በዚህ ምክንያት ሻቢያ በሳህል ተራሮች በመሸገበት ወቅት የኢኮኖሚ ምንጩን ከኤርትራና ከኤርትራ ጋር ምንም ትስስር በሌለው መንገድ በጥገኝነት ላይ መመስረት እንደሚችል ተምረዋል። ሁለተኛው መሰረታዊ ባህሪው ይሄ ነው ይለናል አቶ መለስ ጥገኝነት ማለት ነው። ሁለተኛው መሰረታዊ መለያ ባህሪው ሻዕቢያ ጥገኝነት ነው። ይሄን የለመደው መቼ ነው? ሳህል ተራሮች ላይ። ይሄን የለመደው የት ነው? ናቅፋ ተራሮች ላይ። ናቅፋ ሲንድረም፣ የሳህል ተራሮች ሲንድረም። አብራችሁን ያላችሁት ከ ዶክተር ጌዲዮን ጢሞቴዎስ ሀሳቡን ሲያመጣ ዝም ብሎ ናቅፋ ሲንድረም ብሎ ብቻ አልወጣም። ከአቶ መለስም ጽሁፎች የወሰዳቸው ነገሮች አሉ። ሰው መንግስት፣ ከመንግስት ጋር ተመጋግቧል ማለት ነው። መሪ ከመሪ ሀሳብ ጋር ተመጋግቧል ማለት ነው። ዶክተር ጌዲዮን የምትወቅሱ ሰዎች አቶ መለሰ ላይ መውቀሱ የሻዕቢያ ልጆች የአንዲት ልጆች አዳዲስ ድመቶች መቼ መከራን የሆንባቸው ሁለት መሰረታዊ ባህርያት ማለት ነው። የሳህል ተራሮች ሲንድረም ስንል የናቅፋ ሲንድረም ስንል ሁለት መሰረታዊ ባህሪዎች ናቸው። አንደኛ ወታደርተኝነት ነው፣ ሁለተኛ ጥገኝነት ነው። ይሄ ከበረሃ ወደ ምን መጣ መንግስት ሲሆንም ወረሰው እሱን ነው አቶ መለስ ያብራራው ከዛ ቀጥሎ ንቀጥል የአቶ መለስን ጽሁፍ ስለወደዳችሁት በኤርትራ ነፃ መንግስት ተቋቁሞ አሁን መንግስት ተመሰረተ ማለት ነው በኤርትራ ነፃ መንግስት ተቋቁሞ ሻዕቢያ የፖለቲካ ስልጣኑን ሲረከብ ከወታደራዊነትና ከጥገኝነት ይላቀቃል ብለን ተስፋ አድርገን ነበር። እነማ እናቶ መለስ እንደው ጫካ ያለው ባህሪው ይቀየራል። አሁን መንግስት ሆኗል። የሚያዘው ገንዘብ አለው፣ የሚያዘው ጦር መሳሪያ አለው፣ የሚያዘው ሀብት አለው። የመንግስት ስትራክቸር ይመሰርታል። ሶ የሳህል ተራሮች ፋክተር ይጠፋል፣ የናቅፋ ተራሮች ፋክተር ይጠፋል፣ ሲንድረሙ ይጠፋል ብለን ተስፋ አድርገን ነበር ማ እናቶ መለስ ተስፋ አረጉት በቃ ዙፋኑን የአስመራ ዙፋኑን ሲቆጣጠር ማለት ነው። ተስፋ አድርገን ነበር። በእርግጥም በመነሻው ወቅት ሰላም የጠማውን የኤርትራ ሕዝብ ማስተዳደር ስላለበት ከጎረቤት ሀገሮች ጋር በአጭር ጊዜ ውስጥ የመልካም ጉርብትናና ግንኙነት ለመመስረት ችሎ ነበር። የጦርነትና የወታደራዊነት አባዜውን ሳህል ተራሮች ላይ አራግፎ ወደ ሰላምና ልማት ጎዳና ሲመለስ የሚችልበት ሰፊ እድል ስለነበረ ሻዕቢያ ከወታደናይነት ይላቀቃል ብሎ መገመትና ተስፋ ማድረጋችንም ተገቢ ነበር። መገምገማችን ልክ ነው፣ ይላቀቃል ማለታችን የመጀመሪያዎቹ ዓመታት ጥሩም አርጓል። በተመሳሳይ መልኩ የጦርነት ሁኔታው አስገድዶት በሰፊ የገባበትን የጥገኝነት ጉዞውን በመተው በመንግስትነት በሚያስተዳድራት የኤርትራ ህዝብ ጥረትና አቅም ላይ የተመሰረተ የኢኮኖሚ ልማትና እንቅስቃሴ ማካሄድ ይመስ ወደ ማካሄድ ይመለሳል ብለን ተስፋ አድርገን ነበር። ይህም የማይታሰብ አልነበረም ይላል ሆፓር። ተስፋ ሰተን ነበረ። ምክንያቱም ጥገኝነቱን ሳህል ተራራ ያራግፎ ናቅፋ ተራራ ላይ ያራግፎ ኪራይ ሰብሳቢነቱን እዛ አራግፎ ወታደርተኝነቱን አራግፎ የህዝቡን ህዝቡን ያስተዳድራል ብለን ተስፋ አድርገን ነበረ። ተስፋው ምን ሆነ? አቶ መለስ ይቀጥላል። ይሁንና አቶ መለስ ዜናዊ ይሁንና ሻዕቢያ ብዙዎች እንዳሰቡትና እንደተመኙት ሳይሆን ቀረ። የተጠናወተውን የወታደር ተኝነትና የጥገኝነት ባህሪውን አቀናጅቶና ከተፈጠረው አዲስ ነገር ጋር አጣጥሞ ለመቀጠል ወሰነ። የወታደራዊ አይበገርነት ህልሙን ወደ መላው የኤርትራ ሕዝብ በተለይ ወደ ወጣቱ ትውልድ ለማስተላለፍ ጦርነት ባበቃ በጥቂት ዓመታት ውስጥ የብሔራዊ ውትድርና አገልግሎት አዋጅ ተግባራዊ አደረገ። የወታደራዊ ኃይል አድራጊ ፈጣሪነትን እምነቱን ተከትሎ ሰራዊቱን በስፋት በማደራጀት ከግማሽ በላይ የብሔራዊ ውትድርና አገልግሎቶች ናቸው። የአካባቢውን ወታደራዊ ልዕለ ሀያል መሆን እንደሚችል አመነ። የአካባቢው ልዕለ ሀያል በተለይም በአፍሪካ ቀንድ በሕዝብ ብዛትም ሆነ በምቅ ኢኮኖሚ አቅም ዋነኛ ሊባሉ የሚችሉት ሱዳንንና ኢትዮጵያን በየራሳቸው ምክንያት ከፍተኛ ወታደራዊ ኃይል በማይገነቡበት ወቅት ለሻዕቢያ ወታደራዊ የበላይነት ምቹ ሁኔታ የተፈጠረ መስሎ ታየው። ማላይ ታድርጎ ታደረገ ሱዳንና ኢትዮጵያ ስሙ በደንብ ሱዳን ከደቡብ ሱዳን በተቃዋሚዎች ጋር ረጅምና አስከፊ ጦርነት ውስጥ ተዘፍቃ ስለነበር ሻዕቢያ በወታደር ኃይል ከእኔ ጋር ልትፎካከር አትችልም ብሎ ገመተ። ኢትዮጵያንም የጦርነቱ ዓላማ እርግፍ አድርጎ በመተው በልማት ላይ እንደምትረባረብ ግልጽ ሆኖ ከማድረጉም ግልጽ ሆኖ ታየው። የሰራዊቷን ብዛት በእጅጉ ቀንሶ ስለነበር በአካባቢው ለሻዕቢያ ወታደራዊ የበላይነት ምቹ ሁኔታ የተፈጠረ መሰለው። ገብቶችዋል ሱዳን ሁለት ተከፋፍለው አቅሟ ተዳክሟል ብሎ አሰበ። ኢሳያስ ሻቢያ ማለት ነው። ኢትዮጵያ ደግሞ እንቀበለውና አቶ መለስን ወደ ልማት ፊቷን አዙሯለች፣ ሰራዊት ቀንሳለች፣ የላትም ነው አይደለም ለጊዜው ልቶ የዚ ያለውን ሪዝም። ስለዚህ ኢትዮጵያ ሰራዊት ፉከስ የላትም ሰራዊት እየመለመለች አለችም እያሰለጠነች ለ ስለዚህ ወታደራዊ አምባገነን ለመሆን ምቹ ሁኔታ ተፈጠረልኝ ብሎ አሰበ። ይቀጥላል። በዚህ ላይ ሻዕቢያ ራሱን ማንም እንደማይበግረው ልዩ ወታደራዊ አድርገው የመቁጠር አባዜው ጠናበት ጠንቶበት ስለነበር ሱዳንና ኢትዮጵያን ጠንከር ያለ ወታደራዊ መመስረት ቢፈልጉ እንኳን እንደኔ ልዩና ይበገር የወታደራ ሊፈጥሩ አይችሉም ብሎ እንዲገምት አደረገው። ዛሬ ያለውን እንድፋታ ስሙ አታውቁንም፣ እንደኛ ኤርትራውያን አታውቁንም፣ እንዴት ሚሊተሪ እንደምንፈጥር እንዴት አቅም እንደገነባን ወያኔን ብትነኳት አዲስ አበባን ነው የምናጠፋው። ከዛም አልፈን እኮ የብልጽግናን ወታደር ለማጥፋት የኤርትራ ሰራዊት፣ የወያኔ ሰራዊት፣ የህወሓት ሰራዊት፣ የፋኖ ሰራዊት፣ የኦላ ሰራዊት ኢትዮጵያን ምድረ ሲኦል እናረጋታለን። አልሰማችሁም? ይሄን አልሰማችሁም? ስቲል ያለ ወታደራዊ አንባገንነት አይበገሬነት፣ ከዛ አልፎ ግን የኢትዮጵያ መተን አንድ አርገን አስብከ የለንዶ

ክሊር እንድትሆኑ በኋላ እመጣለሁ። ሌላ ጊዜ ኮንፊውዝ እንዳትሆኑ። አቶ መለስ ሻዕቢያን ይጠላል በሆነ ጊዜ ላይ ኢሳያስን የኤርትራ ግን ፅንፈኛ ብሔርተኛ ነው። አቶ መለስ እሱን እንዳዘነጉ በዛ ማይንድ ሴታችሁ ላይ ሽፍት እንዳታረጉ። አቶ መለስም አቶ ስብሐት ነጋም ከኢሳያስ በላይ ፅንፈኛ የኤርትራ ብሔርተኞች ናቸው። እቺ እንዳትረሱ። ሻዕቢያ አይታመንም ለኤርትራ ብሔርተኝነት ብሎ የጻፉ ሰዎች ናቸው። የሻዕቢያ ባህሪ ግን ይሄ ነው። እነሱ የኤርትራ ብሔርተኞች ናቸው ብያቸዋል። ሰው አንዷን ፓርት ብቻ ላንብብላ፣ ሙሉን ማለት አቅሜ የማይፈቅድም። ስለዚህ እንትን አንዱን ፓርት የተወሰነውን አነብላችሁ ላይ አቆማለሁ። ወይ እንግዲህ በኤዲተሮቻችን በእንትኑ ላይ ሊያስቀምጡላችሁ ይችላሉ። ቶሎ ቶሎ ላምበዎች ወታደራዊ ኃይሉን እንደ ዋነኛና መጨረሻ ካርድ በመውሰድ ከኢትዮጵያና ከሱዳን ጋር በመጀመሪያዎቹ ዓመታት የመሰረተው መልካም የጉርብትና ግንኙነት በመጠቀም የጥገኝነት አጀንዳውን በይበልጥ ለማጠናከር ሻዕቢያ ቆርጦ ተነሳ። የሳህል ተራሮች ላይ በመሸገበት ወቅት መንግስታዊ ካልሆኑ ድርጅቶች ያገኘ የነበረውን ገቢ ስልጣን ከያዘ በኋላ ከመንግስታትም ከመንግስትነቱም ጭምር በሰፊው ለማግኘት የአካባቢው አድራጊ ፈጣሪ ሆኖ መታየት እንዳለበት አመነ። በአፍሪካ ቀንድ ውስጥ ጥቅማቸውን ለማስፈከፍ ለማስከበር የሚፈልጉ ኃይሎች ሁሉ የአካባቢው አጋፋሪ ሻዕቢያ መሆኑ ተገንዝበው ከሻዕቢያ ጋር ጥሩ ግንኙነት በመመስረት እና የደንቡን ከፍለው ማስጠበቅ እንደሚችሉና እንደሚገባቸው በዚህም ከፍተኛ ኪራይ በመሰብሰብ ተጠቃሚ ለመሆን ተራወጠ። ኤርትራ በህዝብ ተቀባይነት ያለው ጠንካራ መንግስት፣ ተወዳዳሪ የለው ወታደራዊ አቅም እንዳላት ሱዳን እና ኢትዮጵያን ግን በእጅ አዙር የምታሽከረክር አገር ናች ተብሎ በተለያየ መንገድ እንዲለፈፍ ተደረገ። ወታደራዊና የጥገኝነት አቀናጅቶ ከኤርትራ ህዝብ የመመልመል ጥረት ጋር ምንም ተያያዥነት የሌለው የኢኮኖሚ መሰረትና አቅም ለመገንባት ቆርጦ ተነሳ። በሳህል ተራሮች በመሸገበት ወቅት የተማራቸውን የጥገኝነት ትምህርቶች በሙሉ ከሁኔታው ጋር አጣጥሞ ተግባራዊ የማድረግ ዓላማውን ለመተግበር በውጭ ከሚኖሩ ኤርትራውያን ኪራይ የመሰብሰብ ስልቱን አሻሻለ። በመዋጮ መልክ ያገኝ የነበረው ገቢ አልበቃ ስላለው በውጭ የሚኖረው ኤርትራዊ በሙሉ ለፓስፖርት ወዘተ እያለ ከሚከፍለው ክፍያ በተጨማሪ በየሀገሩ ከሚከፍለው ግብር ባሻገር ለሻዕቢያ ከገቢው ሁለት በመቶ በየዓመቱ እንዲከፍል የሚያስገድድ ስራ ዘርግቶ ተግባራዊ አደረገ። ይህንን ያልከፈለ ሰው ወደ ሀገሩ ተመልሶ ቤተሰቦቹን የማይጠይቅበት እድል እንዲዘጋ እና በራሱና በኤርትራ ውስጥ በሚኖሩ ቤተሰቦቹ ላይ ከፍተኛ ተጽዕኖ እንዲያርፍበት እንዲገነዘብ አደረገ። እያንዳንዱ በውጭ ሀገር የሚኖሩ ኤርትራዊ ለቤተሰቡ የሚልከው ገንዘብ ሻዕቢያ ባቋቋመው ድርጅት የሐዋላ ተቋም አማካኝነት እንዲከናወንና በማድረግና ከዚህ የደንቡን እያስከፈለ ተጠቃሚ የሚሆንበትን ስልት ቀየሰ። በደንብ ስሙ እዚህ ጋር እያንዳንዱ በውጭ ሀገር የሚኖር ኤርትራዊ ለቤተሰቡ የሚልከው ገንዘብ ሻዕቢያ ባቋቋመው የድርጅቱ ሐዋላ የድርጅቱ የሐዋላ ተቋም የሻዕቢያ ሐዋላ ላላልኳችሁ የድርጅቱ የሐዋላ ተቋም አማካኝነት እንዲከናወን በማድረግም ከዚህ ደንቡን ያስያስከፈለ ተጠቃሚ የሚሆንበትን ስልት ቀየሰ። ምርጥ የከተማ መሬት በአገር ቤት ከሚኖረው እየነጠቀና እንደ ዓለሙ እየከለከለ በውጭ ለሚኖረው ኤርትራዊ በሰፊው የሚቸበችብበት ስልት ተነድፎ ተግባራዊ ሆነ። በዚህ መልኩ በውጭ የሚኖረው ኤርትራዊ እንደማትነጥፍ ጥገት ተወስዶ ታለበ። ከኤርትራ ብሔራዊ ገቢ ውስጥ አንድ አራተኛው የማያን ሰው ከዚህ የውጭ ክፍል የሚገኝበት ደረጃ ደረሰ። ከ25 መቶ በላይ የኤርትራ ገቢ ከውጭ የሚገባው ገቢ ውጭ ካሉ ኤርትራውያን ዜጎች የሚቀርጠው ቀረጦ ነው ማለት ነው። ሻዕቢያ በሶስተኛውና በሳህል ተራራ ቆይቶ የተማረው የኪራይ መሰብሰብ የጥገኝነት ስልትም አጠናክሮ ቀጠለበት። በመንግስትነቱ የከፈታቸው ኤምባሲዎች የከፈታቸውን ኤምባሲዎች በመጠቀም ተባባሪ ግለሰቦችን በመመልመል በተለያዩ ሀገሮች ህገወጥ ንግዱን አጧጣፈው። ይህም የጥገኝነት ስራ በኢትዮጵያና በሱዳን ብቻ የታጠረ አልነበረም። ስሙ ብዚህ ጋር ህገወጥ ቢዝነሱ ኢትዮጵያና ሱዳን ላይ ብቻ አልነበረም ይለናል አቶ መለስ፣ ነብሱን ይማረውና ነብሳቸውን ይማር። ይቀጥላል አቶ መለስ ይኸውም የጥገኝነት ስራ በኢትዮጵያና በሱዳን ብቻ የታጠረ አልነበረም። በርካታ የአፍሪካ ሀገሮች አስፋፍቷል። በኮንጎ ዲሞክራቲክ ሪፐብሊክ እንኳን ሳይቀር ዘርግቷል። በመካከለኛ ምስራቅ በተለይ የየመንና የሳውዲ አረቢያ ከዚያም አልፎ እስከ አውሮፓና አሜሪካ ድረስ መረቡን ዘርግቷል። መረቡ ዓለም አቀፍ ባብር የነበረው ቢሆን ሱዳንና ኢትዮጵያን እንደ ማድቤት በመቁጠር የጥገኝነት ኢኮኖሚውን ህልም በሳህል ተራሮች ቆይታው አረጋገጠ። አይበቃችሁ ብዙ ደከመኝ ነው፣ ሙሉን ለጥፍላቸዋለን። ይሄ ነው እውነቱ። ከዚህ በላይ ብዙ ልል የምችለው ነገር የለኝ። ላይክ አድርጉ፣ ሰብስክራይብ አርጉ፣ ሼር አርጉ።